አዎ ሰምቻለሁ። ስራም እየሰራሁ ስለሆነ እያዳመጥኩ ነው። በመጽሐፍ ቅዱስ ውስጥ ያልከው ሀሳብ ሶስት አካሎች አሉ አልኩኝ። እኛ አንድ አምላክ አለ በሶስት አካል ይገለጣሉ ነው እንጂ የምንለው፣ ሶስት ፐርሰን ፐርሰን የሆነ እግዚአብሔር አለ አንነው ማለት ጥያቄ። እንደዛ ከሆነ እንደዛ አይደለም። እስራኤላዊ ስማ ጌታ አምላክ እግዚአብሔር አንድ ነው። ስራ ላይ ልድገን። ከሶስቱ አካላት ከሶስቱ ፈርሰንስ ሌላ ያልኩ እንጂ ሌላ ነገር ውስጥ አልገባሁም። ይውል ከሶስቱ አካላት አንድ አምላክ ተብሎ በመጽሐፍ ቅዱሳቹ በቀጥታ የተጠቀሰ አካል አለ ወይስ የለም? ይቺን ነው ማለት። እስቲ መጀመሪያ ኦኬ ሶስቱ አካል አንድ አምላክ ተብለዋል ወይ ነው። ክሊር እንደሆንልኝ ወይ? አንድ በንጥል ካል ካልተባለም አንዱ በንጥል አዎ፣ በቃ አንዱ ከሶስቱ አንዱ ከሶስቱ አንዱ ብቻውን አንድ አምላክ ተብሎ ተጠርቷል ወይስ አልተጠራ? ከሶስቱ አንዱ አካል አንድ አምላክ ተብሎ በመጽሐፋችሁ ተጠቅሷል ወይስ አልተጠቀሰም? አቡኪን አስገቡት ከታች። ኦኬ ለአካልነት አንድ አምላክ ለአካልነት ብቻ አንድ አምላክ ብለን አናምንማ እኛ። መይናምነው። እኔ ማመንና እና አለማመን አይደለም። እአሁን ተጽፎ እናገኛለን ወይ የለም ካልክ ችግር የለውም። እ ያ ጥያቄው ብቻ መልስልኝ። አንድ አምላክ ተብሎ ከነዚህ ከሶስቱ ወ ወይ ከወልድ ወይ ከመንፈስ ቅዱስ አንድ አምላክ ተብሎ በመጽሐፋቹ ውስጥ ተጽፎ የምናገኘው አለ ወይስ የለም? ኦኬ አንዱን ብቻ ነው አሁን ወልድን ለምሳሌ ካለን ወልድን ከወሰድን ወይንም አብን ከወሰድን አብ ብቻውን አንድ አምላክ ተብሎ ተጽፎ አለ ወይ ነው አዎ ጥያቄ ግልጽ እንዲሆንልኝ ልኝ ስለፈለኩ ነው ትክክል ትክክል ዳኝዬ እንደዛ ማለት ነው ኦኬ እሺ ያው እኛ እንግዲህ እንደዛ ከሆነ ጥያቄ እኛ አንድ አምላክ አለ ስንል አምላክነት ውስጥ ወልድ መንፈስ ቅዱስን ጨምረን ነው እንጂ ነጥለን ስላልሆነ ያው አሁን ለምሳሌ ለክርስቶስ ስጋው አብ ወልድ መንፈስ ቅዱስ በበለኮታዊ አንድ ሰለሆነው ክርስቶስ ለምሳ በስጋው ስጋዊ ያ ስጋ ፍጡር ሰለሆነ ለዛ ለስጋው አንድ አምላክ ይባል ይባልለታል። ወልድ እግዚአብሔር ማለት ነው። ሶሪ ለምሳሌ እኔ ልንገርህ አሁን እግዚአብሔር አብ አብ ብቻውን በመጽሐፍ ቅዱሳችሁ አንድ አምላክ አብ ነው ተብሎ ተጽፏል። ይህን ታውቃለህ? ይሄ እንደተጻፈ ታውቃለህ? አንድ አምላክ አብ ነው ተብሎ እንደተጻፈ ታውቃለህ? መጽሐፍ ቅዱሳችሁ ውስጥ ኤፌሶን አንድ ሶስት ላይ ልጠቅስልኝ እንደሆነ እኮ ገና ከጅብሩ ገብቶኛል። አይደለም አይደለም አይደለም። ቆይ ቆይ፣ ይሄ እንዳለ ታውቃለህ? መጀመሪያ ይሄ እንዳለ ታውቃለህ? አንድ አምላክ አብ ነው ተብሎ እንደተጻፈ ቃል በቃል እግዚአብሔር አብ አይልማ። አንድ አምላክ አንድ እግዚአብሔር አለም ብለን ተጽፏል። ቆይ ችግር የለውም። ቆይ ችግር የለውም። አንድ አምላክ አብ አንድ አንድ አምላክ አብ ነው። አንድ አምላክ አብ ነው ተብሎ በመጽሐፋችሁ ውስጥ እንደተጻፈ ተጻፈ ታውቃለህ። ይሳታከም አንድ ይሄማ ይጻፋል እኮ ለምን አንድ አምላክማ አንድ ነው። እግዚአብሔር አብ አንድ እግዚአብሔር አምላክ ሰላም እግዚአብሔር ሲል አብ አብ አብ አብ አንድ አምላክ አብ ነው። አንድ አምላክ አብ ነው ብሎ መጽሐፍ ቅዱሳችሁ እንደሚገልጽ፣ ይሄ ደግሞ እንደተጻፈ ቃል በቃል በማያሻማ መልኩ እንደተጻፈ ታውቃለህ አይደለ? ይህንን ኦኬ። ብቻ ብቻ የሚለው ብቻ የተጻፈው ማለት ነው። የተጻፈው እስካሁን በመጽሐፋችሁ ውስጥ ግልጽ በማያሻማ መልኩ የተገለጸው አንድ አምላክ የተባለው አብቻ ነው። የተጻፈው በቃ ሌላ ቦታ ምንም ስለሌሎች ሌሎች አልተጻፉ ምንም። ደግሞ ምንድነው የመጽሐፉ ባለቤት ስለሆንክ ታሳየኛለ። አንድ አምላክ ግን ማነው ነው አንድ አምላክ ብላችሁ ስታወሩ በመጽሐፋችሁ ውስጥ ያለው አብ ብቻ ነው። ይሄን ደግሞ በመረጃ ነው የምሰጥ። አንድ ነገር መሰረት እናደርግና ለአቡክ ያስተላልፋለሁ። ይኸውልህ እኔ የማሳየ አሁን ማለት ነው የኔ ግዴታ። መሰረት እንሰራለን፣ በመጽሐፍ ቅዱስ ነው የምንወያየው። አንድ አምላክ አብ ነው። ይኸውልህ ዳኒዬ፣ አንድ አምላክ አብ ነው የሚለውን እኔ ከመጽሐፍ ቅዱሳችሁ አሳያለሁ። አንተ ደግሞ በዚሁ መሰረት አንድ አምላክ ወልድም ተብሏል፣ አንድ አምላክ መንፈስ ቅዱስም ተብሏል የሚለውን ልታሳየኝ ትችላለህ? ኦኬ እንግዲህ ያን ሦስትነቱን እንዳሳየ ያው በእኛ አንድ አምላክ አለን በሶስት አካል መገለጫዎች አሉት ተገልጧል ብለን እናምናለን። እርሱን ካልከኝ አሳያለሁ። ያው እኔ በቀጥታ ነው እኔ በቀጥታ እንደማሳየህ አንተም ታሳየኛለህ። በዚህ ትስማማለህ? እኔ በቀጥታ ነው ማሳየህ አንድ አምላክ አባ ሆኖ እንደውም እግዚአብሔር የሚለው ስም ራሱ ለአብ ብቻ እንደተሰጠ ለወልድ እንዳልተሰጠ ለመንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ተብሎ እንዳልተሰጠ ለአብ ግን እግዚአብሔር አብ ተብሎ ቃል በቃል እንደተሰጠም ተጨማሪ እንደገና ሰጠሃለሁ። እግዚአብሔር የሚለው ደግሞ ለመልኮት የሚሰጥ ስም ነው። ይህን ተሞት ታውቃለህ አንተ። ስለዚህ ይህን እኔ ቃል እገባልሃለሁ ከመጽሐፍ ቅዱስ። አንተስ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ልታሳየኝ ቃል ትገባልኛለ? ኦኬ፣ እንግዲህ አሁን እኛ አብ ስል አብ ወልድ ስንል አሁን አብ በራሱ ምን አለ? እኔና አብ አንድ ነን አለ። ወልድ በራሱ ሶሪ፣ ወልድ በራሱ ምን አለ? እኔና አብ አንድ ነን እሺ። የለም ማለት ነው አይደለ? እሺ፣ እኔ ለማንኛውም ላሳይ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር አራት እስከ ስድስት ማን ነው የሚያነብልን? ወይ ቆይ እኔ ራሴ አንብ ብላችሁ፣ ስልክ ይዣለሁ። ትርፍ ስልክ ስለያዝኩኝ አሁን በቀጥታ ወደ ገደለው እንገባና አቡኪ አፍዋን፣ እሺ አቡኪ አፍዋን፣ እሺ። ይኸውልህ፣ ወገናችን፣ ይኸውልህ እኛ የፈለግናት ነገር እቺ ናት። አንደኛ ቆሮንቶስ ምዕራፍ ስምንት ከቁጥር አራት ጀምሬ አነባለሁ። በደንብ ተከታተል። እሺ አለህ? ከኔ ጋር አለሁ። አለሁ። ክፈተውስ። ኦኬ እሺ። ትልቁ ላይ አርጉኝ፣ ትልቁ ላይ አርጉኝ። አንዴ ልክፈትለት አንዴ ትልቁ ላይ ማን ነው የሚያደርገኝ? ሞዴሬተር ካለ ሞዴሬተር ካለ ትልቁ ላይ አርጉኝ። አንዴ ቪዲዮ ከፍቼ ላሳየው። ኦኬ፣ ርዕሱን አንዴ አንሽልኝ አሲያ

አንድ አምላክ ማን ነው? አንድ አምላክ ማን ነው? እግዚአብሔር የተባለው ማን ነው? ወይስ ሌሎች ነገሮችን ሰዎች በፍልስፍናቸው ጨመሩበት የሚለውን ይሄ ቦታ በጣም ያረጋግጥልሃል። እንቀጥል። ለጣውል ስለተሰዋ ስጋም ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታቢያል፣ ፍቅር ግን ያንጻል ይላል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ እየታወቀ ነው ይላል። በደንብ ተከታተል። አሁን ኢቺን ፖይንት እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም። ቴዎሎጂ በተለይ ይ ስለ ማንም አቡኪ ቅድም ስናገር ነበረ። ማንምና ምንም የሚለው ነገር ይለ ከአንዱ በቀር ማንም ማንነቶች የሉ ማለት ነው። አንድ ማንነት ብቻ ነው ያለው በመጽሐፍ ቅዱስ ማንነት የምል እቺን በደንብ አስምር። በኋላ አቡኪ ምናልባት ብዙ ነገር ጨምረ እዚህ ጋር ማንም ነው ያለው። ተመልከት፣ ከአንዱ በቀር ማንም አምላክ እንደሌለ፣ ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶች አሉ። አማልክት ማለት የአምላክ ብዙ ቁጥር ነው። አምላኮች ቄሲስት እንደሚባለው ወይም ቄሶች እንደማይባል ሁሉ አምላክ የሚለውን አምላኮች ለማለት ነው። እዚጋ አሁን እነዚያ ምንድናቸው? ጣውታት ወይም ደግሞ ፍጡራንን ነው እዚጋ አማልክት ያለው ማለት ነው። እዚጋ እዚጋ ገባ። ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ በሚሊዮን በቢሊዮን ይኖሩ ነው ያለው አማልክት ብሎ በመሰማይም በምድር ቢኖሩ ወደ በተከታታይ ለእኛስ ነገር ሁሉ ከእርሱ ዳይሬክትሊ ያው ላይ ከእርሱ ዳይሬክትሊ ከእርሱ የሆነ እኛም ለእርሱ የሆን በቀጥታ አንድ አምላክ አብ አለን። አንድ አምላክ ማን ነው ያለው? ዳኝ እሺ፣ አብ ኮንቴክስቱን ጨርሰውና እኔ ማሳውሰራለሁ። አንድ አምላክ አብ አለን አለ። እንቀጥል፣ ቆይ ችግር የለው። አንድ አምላክ አብ ነው ያለን አለ። ና ያ አንድ አምላክ እዚህ ጋር የተባለው አንድ አምላክ ብቻ ነው ማንም የለም የተባለ የአንድ አምላክ ማን ነው ያለው? እዚጋ መልሶ መልሶ ሲሰጠ አንድ አምላክ አብ አለን አለ። ነገር ግን አለ ሁሉም በእርሱ በኩል በኩል የምትለው አለም እንትን በል በደምብ እንትን በል እሺ፣ እዚጋ በኩል አላለም ለአብ በኩል አላለም። ለወልድ ደግሞ እዚጋ በኩል ነው ያለው። በእርሱ በኩል የሆነ እኛም በእርሱ በኩል በኩል በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን አለ። አንድ ጌታ ማን ነው ማን አለን አለ ዳኙ ኢየሱስ ክርስቶስ፣ አንድ ጌታ ኢየሱስ ክርስቶስ አለን። አንድ አምላክ አብ አለን፣ አይደል? እሺ። አንድ አምላክ አብ መሆኑን አሳይቻለሁ አላሳዩም። በእንትኔ በቃሌ መሰረት ቃሌን አሟልቻለሁ። እሺ፣ እኔ አላሳየህምም አታሳይምም አላልኩም። ቅድሚያም ገባኝ ገባኝ። አይ የገባሁትን ቃል አስብር ያለው ይሄው ገባኝ። ሆለ አንድ አምላክ ይኸውልህ አንድ አምላክ አብ አለን የሚለውን አሳይቻለሁና አንተ ደግሞ አሁን በተራህ ምን ታመጣለህ መሰለህ፣ አንድ አምላክ ምን ማብራሪያ ውስጥ ከገባን በጣም ማብራሪያ ይረዝማልና፣ መጀመሪያ ምን ታደርግ መሰለህ፣ አንድ አምላክ ወልድ አለን አንድ አምላክ መንፈስ ቅዱስም አለን የሚለውን በተራክ ከመጽሐፍ ቅዱስ ልክ እንደዚህ ግልጥ ያለች ነገር አሳየኝ። ከሌለ የለም በልኝና፣ በኮንቴክስት ነው ያለ በልኝ፣ በቃ በቀጥታ የለም በለኝ። ወይ አለ ወይስ የለም? አምላክ ስንል እኛ እግዚአብሔር አምላክ ነው ብለን እናምናለን። ስለዚህ ያ አንድ አምላክ አብሎ ተብለዋል፣ ያ አንድ አምላክ ተብለዋል። እሺ፣ እሺ፣ እሺ ያ አንድ አምላክ ማን ነው? አብ ነው ተብሏል። ሌላ ሊጨመርልህ እግዚአብሔር እንዱን ታንጨረስ እኮ ዛም ዛም ብንል ሰው ሊረዳ አይችልም። አይ ሊጨምርልህ ሌላ እኮ እዚሁ ላይ ኮንቴክስት ምን ስለሰጠው እኮ ነው፣ እዚሁ ላይ እኮ መጽሐፍ ቅዱስም ጥቅስ ሰጣለሁ። ይሄም ደግሞ ይብራራ። አንተ እንዳሰብከውና እንደፈታው አይደለም። ሲጀመር ምን ብዬ ነው የፈታሁኝ? እኔ መች ፈታሁኝ እኮ አልኩ። እኛም እኮ አንድ አምላክ አለን። ይውላ አንድ አምላክ አ አንድ አምላክ አለን የአንድ አምላክ ማን ነው? የአንድ አምላክ ማን ነው? አንድ አምላክ አብ አብና ወልድ ደግሞ አንድ ናቸው። እኔና እርሱ አንድ ነን ተላላ ኖ እንደዛ አይነት ነገር አልፈለኩም። እኔ ዳይሬክትሊ እንደዚህ አይነት ነገር አንድ አምላክ አብ ነው እንደተባለ ሁሉ ከዚህ ውጪ ሌላ አምላክ አላችሁ? አንድ አምላክ የተባለ ሌላ አለ? እሺ፣ ወልድ እግዚአብሔር መሆኑ አለ ወይ ነው የምትለው? ወልድ አንድ አምላክ ተብሎ ተጠርተዋል ወይ በመጽሐፍ ቅዱሳችሁ? እሺ ከእርሱ ጋር ታክሎ ወልድ እግዚአብሔር መሆኑ አለ ወይ ነው ወይ ጥቅስ የምትለኝ? አንድ አምላክ ወልድ፣ አንድ አምላክ መንፈስ ቅዱስ የሚባል ነገር አለ ወይስ የለም? እንደዚህ የተጻፈ እንደዚህ የተጻፈ አለ መጽሐፍ ቅዱሳችሁ ውስጥ? በዚህ የተጻፈ አለ? ዮሐንስ፣ አንድ ላይ አውጣልኝ። እሺ አንድ አምላክ ወልድ፣ አንድ አምላክ ወልድ የሚለው ነው የምታሳየኝ? ራሱ ወልድ ራሱ እግዚአብሔር እንደሆነ ላሳይ ነው አንድ እግዚአብሔር እንዳለ ዳኝዬ የውለ መሰረት ሰርተን ነው የተንቀሳቀስን። በጣም ይቅርታ። እሺ ለንግግሬ በጣም ይቅርታ። አንድ አምላክ የውለ አንድ አምላክ በመጽሐፍ ቅዱስ አንድ አምላክ ተብሎ ስሙ አብ ተብሎ ተጠርቷል። አንድ አምላክ ማን ነው ሲባል እንደ መጽሐፍ ቅዱሳችሁ ማን ነው? አብ ነው። አንድ አምላክ ወልድ የሚል አለ ወይ አንድ አምላክ መንፈስ ቅዱስ ነው የሚባል ነገር በዚህ ፍንትው ብሎ እንደዚህ በግልጽ የተጻፈ በማያሻማ መልኩ አለ ወይስ የለም? ጥያቄ ነው። እርሱ እንዲያወራ ፍቀድለታ አንተ ብቻ ለምን ታወራለህ? ፈለቀ ፕሊስ ፕሊስ፣ ምንም ትግስት የለህም። እሺ ወይ አታሳ እየተጠየቅከውን አንተ ብቻ አታወራ፣ እሱም እንዲያወራ ፍቀድለት። በቃ ተወው። አምነስቲ ኢንተርናሽናል አንተ ሰብአዊ ተከራካሪ ነህ። መጀመሪያ ራስህን ቻል እሺ እንቀጥል። ዳኝ ይቅርታ፣ አንድ አምላክ ወልድ ተብሎ እንደዚህ በቀጥታ የተጻፈ አላችሁ ወይስ በተዘዋዋሪ ነው ያለው? ዳኝ እሺ፣ ቃሉ ቃል በቃል አምላክ ማለት እግዚአብሔር ማለት ነው። እግዚአብሔር አምላክ በአማርኛ ነው፣ እግዚአብሔር ደግሞ በግዕዝ ነው። ቃል በቃል እና ራሱ ቃል እራሱ ቃል እግዚአብሔር እንደሆነ ላሳይ ነው እኔ። ቃል በቃል አለ ወይ ያልከኝ ከሆነ አንድ እቺ አንድ አለች አይደለ? ከዚህ አንድ አምላክ አብለዋል። ከዚህ አንድ አምላክ ሌላ አምላክ አለ? ከአንድ ውጭ ሌላ። ለምሳሌ አንድ ዶክተር ነው ያለ አንድ ሆስፒታል ላይ ለምሳሌ ሆስፒታል ኤ ላይ አንድ ዶክተር አበበ ነው ቢባል፣ አንድ ዶክተር አበበ ነው ቢባል ይሄ ሆስፒታል ከዚህ ዶክተር ውጭ ሌላ አለው? ዳኙ እኛ አሁን ቃል አለ አይደለ? ወልድ አለ ከቃል ውጭ አልመጣም ነው በቃ። እዚህ ጋር ኮንቴክስቱ ቀጥታ ቃል ከወልድ ብቻ አልመጣም፣ ቃልም ወልድ ነው። አንድ ዶክተር በዚህ ሆስፒታል አንድ ዶክተር አለን። ያም ዶክተር አበበ ይባላል ዶክተር አበበ ብቻ ስንት ዶክተር ነው ያላቸው ዳኙ? ከአንድ ዶክተር ውጭ የላቸውም፣ አይደለ? አንድ ነው ያለ። ሪፖርት ሲያደርጉ ሰንጠረጁ ላይ የሰው ኃይል እንትን በሚያደርግበት ጊዜ ምንድነው ያሉት? ሪፖርት አድርጎ የሰው ኃይል ሲባል ነርስ ይሄን ያክል አለን፣ ፋርማሲ ይሄን ያክል አለን፣ ላብራቶሪ ይሄን ያክል አለን አሉ። ከዛ ዶክተሩ ጋር ሲመጣ ደግሞ አንድን ነው የጻፉት። በቃ አሁን እኔ ደግሞ አንድ ሀሳብ ልስጥበት። እስራኤሎች ስማ ሰማ አለ ጌታ ኢየሱስ አንድ አምላክ እግዚአብሔር አንድ እግዚአብሔር አለና አለ አይደል። ስማ አንድ እግዚአብሔር አለና። አሁን አንድ እግዚአብሔር ሲባል አንድ አምላክ ነው፣ አንድ ፈጣሪ ነው። አዎ እኛም አንድ አምላክ ነን ያለን አንድ ፈጣሪ ነን ያለን። ስለዚህ አንድ ፈጣሪ ያለን ግን መገለጫዎች ሦስት አሉት። ዘፍጥረት ላይ እንደጠቀስኩልህ ማለት ሁለተኛ ደግሞ ዮሐንስ አንድ አንድ ላይ ቃል ቃልም በእግዚአብሔር ዘንድ ነበር ይልና፣ ቃልም ራሱ እግዚአብሔር ነበር ይላል። ያ እግዚአብሔር የሚለው አምላክ ማለት ነው። ስለዚህ አንድ እግዚአብሔር የምንለው እንጂ አንተ ፐርሰን ነጥና እንደሰጠው አይደለም። ይሄ ነው እግዚአብሔር የተባለው ስም። ቆይ እግዚአብሔር የተባለው ስም ለአብኖ፣ ለወልድኖ፣ ለመንፈስ ቅዱስ ነው የተሰጠው። በመጻፋቸው ይሄ እንደሌለ አረጋግጠናል። በቃ ይሄ አንድ አምላክ የተባለው አብ ብቻ ነው። ሌላ ያው እንደዚሁ ለማብራት ካልሆነ በስተቀር በቃ አበቃ። እሱ ገደልክ። እግዚአብሔር ወልድ እግዚአብሔር ማነው? አንድ አምላክ ወልድ፣ አንድ አምላክ መንፈስ ቅዱስ የሚባል ነገር የለም። ጨርሰናል። እሱም እሺ፣ እግዚአብሔር የሚለው ስም እግዚአብሔር የሚለው ስም እንዳኙ ለአብ ነው ለወልድ ነው ለመንፈስ ቅዱስ ነው እየተጠቀመው መጽሐፍ ቅዱስ ይሄን ነገር። እኛ አብ እግዚአብሔር እንላለን፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር፣ ግን አንድ እግዚአብሔር ነው የምንለው። በጣም አሪፍ። ወይት ዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀያ ሰባት ላይ ነው መሰለኝ፣ አንዴ ጠብቀኝ የለም ያ የእናንተ ሐሳብ ነው። በሐሳብ ደረጃ ያለ ነው አሁን የተናገርከው ነገር እግዚአብሔር አብ እግዚአብሔር በቃ በቃ ተው። ግራውንድ ላይ ያለውን ነገር እናወራው። አሁን በመረጃ ብቻ ነው የምናወራው። አንተ ታሳየኛለህ። ከሌለ የለም ነው የምትለኝ። ወለ ለሚጠፋ መብል አትስሩ አለ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱን ይሄን የሰው ልጅ ማለት ነው ምን ይላል እዚህ ጋር ዳኙ ምን ይላል ዳኙ ወይ ወይ እቺን ቦታ አንብብልኝ እሺ ለሚሰጣችሁ ከላይ ጀምረ ከሀያ ሰባቱን ለሚጠፉ መብል አትስሩ ለሚጠፋ መብል አትስሩ ማለት ነው እንግዲህ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ የሰው ልጅ የተባለው ክርስቶስ ነው። ለሚሰጧቸው ሥሩ እርሱንም እግዚአብሔር አብ አትሞታልና፣ ምን አለ ከዛ ነው። እግዚአብሔር አብ አብ አትሞታልና። እሺ እግዚአብሔር ወድና ሳየኝ አሁን እግዚአብሔር እንደዚህ የተጻፈ እግዚአብሔር